ሰላም አሌይኩም ዋራህመቱላይ ዋባረካቱ። ሰላም እንዴት ናችሁ ውድ ሙስሊም ወንድሞቻችን ና እህቶቻችን? አሁን እንግዲች የምንገኘው በመቅደላ ወረዳ መስጅድል ኑር መስጅድ ግንባታ ቦታ ላይ ነው። ያ እንግዲች ወንድሞቻችን፣ ያ እንድ የምታወት መስጅዱ ሊገነባ እንግች ብረት ተጀምሯል፣ ብረት ስራ ተጀምሯል። ያው ጉሬም ንም ተቆፍሮ አብቅቷል። ያው ለሀይር ስራ አሸዋም ጠጠርም ነገሮች አስገብተናል። ድንጋይ ሁሉም ነገር ገብቷል። ያው እንግዲህ ጉዳዩ ያው በመረዳዳት ላይ የተመሰረተ ስለሆነ ያላችሁን ትብብር ታደርጉልን ዘንድ መስጂዱ ያው የጋራ ነው። የትም ሆናችሁ የትም የሚያገናኘን ነገር ስላለ ያው ትብብራችሁን እንዲታረጉልን ዘንድ በአክብሮት እንጠይቃለን። ሰላሙ አሌይኩም ወራህመቱላሂ ወበረካቱ